ስደተኞች የተገነባች ስደተኞች አቅምና ኃይል የሆኗት ከተማ ነች። ኒውዮርክ የስደተኞች ከተማ ሆናም ትቀጥላለች። ከዛሬ ጀምሮ ደግሞ በስደተኛ ከንቲባ ትመራለች። አዲሱ የኒውዮርክ ከንቲባ ዞራን ማምዳሃን ያደረጉት ንግግር ነው። በኡጋንዳ ካምፓላ ተወልዶ በሰባት ዓመቱ ከህንዳዊ ቤተሰቡ ጋር ወደ ኒውዮርክ የተጓዘው ታዳጊ ከ27 ዓመት በኋላ በ34 ዓመቱ የኒውዮርክ ከንቲባ ለመሆን በቅቷል። የወጣቱ የኒውዮርክ ከንቲባ አመጣጥ ለብዙዎች እንግዳ አይነት ሆኗል። ዞራን ማምደሃኒ ትውልዳቸው ከአፍሪካ ቤተሰቦቻቸው ከደቡብ እስያ የሆኑ የመጀመሪያው የኒውዮርክ ከንቲባ ሆነዋል። ኒውዮርክ በታሪኳም እስካሁን የእስልምና ሃይማኖት ተከታይ ከንቲባን ኖሯት አያውቅም። በእድሜው እንደ ማምደሃኒ ወጣት ከንቲባን ከመረጠችም ከአንድ መቶ ዓመት በላይ ሆኗታል። መራጭ ግልብጥ ብሎ ወጥቶ ድምፅ የሰጠበት ከሁለት 2 ሚሊየን የተሻገረ የመራጮች ድምፅ የተመዘገበበት ምርጫም በኒውዮርክ ሳይንስ ይካሄድ የአሁኑ ከ56 ዓመት በኋላ ነው። ከ1 ሚሊዮን በላይ የመራጮች ድምፅን ያገኘ ከንቲባን ኒውዮርክ ካየችም ብዙ ዓመታት ተቆጥሮ ነበር። ሃይማኖትና አመጣጣቸው የፖለቲካ ልምድ የሌላቸው መሆኑን እያነሱ ብዙዎች ቢያጣጥሏቸውም ታዋቂው የቀድሞው የኒውዮርኩ ገዢ አንድሪው ኩሞ እና ሪፐብሊካዊው ኮርቲስ ሌዋ ተፎካካሪያቸው ሆነው ቢቀርቡም የሚበዛው የኒውዮርክ ሕዝብ ግን ከንቲባችን አንተሁም ብሎ መርጧቸዋል። ፕሬዚዳንት ትራምፕ ከምርጫው አስቀድመው ዞራን ማምዳኒን ኮሚኒስት ሲሉ ጠርተው እሱን ከመረጣችሁ ጥሩ አይመጣም ሲሉ ነዋሪውን አስጠነቀቁ። ማምዳሃኒ ከንቲባ ሆነው ከተመረጠ የፌዴራል መንግስቱ ለኒውዮርክ የሚመድበውን ገንዘብ ቀንሷለው ይህንን ወቁት ሲሉ አስፈራሩ። ሰሚ ግን አላገኙም። ወጣቱ የኒውዮርክ ከንቲባ ዞህራን ማምዳኒም ማሸነፋቸውን ተከትሎ ለዚሁ የፕሬዚዳንቱ ተቃውሞ መልስ የሚመስል መልእክትን አስተላልፈዋል This is not only how we stop Trump. ይህ ትራምፕን እንዴት ማቆም እንደምንችል ብቻ ሳይሆን መጪውንም እንዴት ማቆም እንደምንችል ማሳያ ነው። ስለዚህ ዶናልድ ትራምፕ እየተመለከቱ እንደሆነ ስለማውቅ ለእርሶ በአራት ቃላት መልእክት አለኝ፣ ይህንን ድምፅ ከፍ ያድርጉት። የዞራን ማምዳኒ እናት ሚራ ናይራ ታዋቂ የፊልም ዳይሬክተር ናቸው። አባታቸው ደግሞ የኮሎምቢያ ዩኒቨርሲቲ መምህር ማምዳኒ የዲሞክራቶቹ ፓርቲ እጩ ቢሆኑም ራሳቸውን የዲሞክራቲክ ሶሻሊስት ርዕዮተ ዓለም ተከታይ አድርገው ይቆጥራሉ። ይህም እንደነ በርኒ ሳንደርስ ካሉት ፖለቲከኞች ጎራ ያስመድባቸዋል። አዲሱ የኒውዮርክ ከንቲባ ስለዚሁ ሲያስረዱም የዶክተር ማርቲን ሉተር ኪንግን ንግግር ይጠቅሳሉ። ራሴን ሶሻል ዲሞክራት አድርጌ የመጥራቴን የመጨረሻ ትርጉም የሚሰጥልኝ ዶክተር ማርቲን ሉተር ኪንግ ከአስርት ዓመታት በፊት ያለው ነገር ነው። ዲሞክራሲም ብላችሁ ጥሩት፣ ዲሞክራቲክ ሶሻሊዝም ብላችሁ ጥሩት፣ ዋናው በሀገሩ ያሉት ሁሉም የፈጣሪ ልጆች የተሻለ የሀብት ክፍፍል ሊኖራቸው ይገባል ነው ያለው። ይህ ሀሳብ ወደ መጀመሪያው አካባቢ አጠቃላይ ሀብታቸው ከ759 ቢሊዮን ዶላር በላይ የሆኑ 123 ቢሊዮነሮች በሚኖሩባት ከተማ አልተወደደላቸውም ነበር። እየቆየ ግን ቀለል ያለ የቅስቀሳ መንገዳቸውና የሚያነሱት ሀሳብ በተለይም በሰራተኛው ማኅበረሰብና በወጣቱ ትውልድ ልብ ውስጥ እንዲገባ አደረጋቸው። በኒውዮርክ የኑሮ ውድነቱን አረጋጋለሁ፣ የከተማ አውቶቡስ ነፃ እንዲሆን አደርጋለሁ፣ ከአምስት ዓመት በታች ያሉ ህፃናት ሕክምናም ነፃ ይደረጋል የሚሉ ሐሳቦቻቸው ብዙ ደጋፊ እንዲኖራቸው አደረገ። ከምንም በላይ ግን ትንታኔ አቅራቢዎች እንደሚያስረዱት ከኒውዮርክ ነዋሪ ከ30 በመቶ በላዩ ስደተኛ ወይንም ከስደተኛ ቤተሰብ የተወለደ ነው። የዞራን ማምዳሃኒ ታሪክና የመጡበት መንገድም በቀላሉ የኔም ታሪክ ነው ብለው ብዙዎች ወደሳቸው እንዲሳቡ አድርጓቸዋል ይላሉ። የኒውዮርክ ከተማ ወደ 38 በመቶ ከውጭ አገር ዜጋ የተወለደ ህዝብ ያለበት ነው። ከስደተኛ ቤተሰብ የተወለደ ብዙ ህዝብ አለ። ይህ ግልጽ ነው። እንደ እኔ ብዙ ህዝብ የተወለድኩት በኡጋንዳ ነው። ከዚያም ወደ አሜሪካ መጣሁ። የመጀመሪያው ሙስሊም ከንቲባ ከሚሉት ታሪኮች ጋር የተሳሰረ ይመስለኛል። ይሄ ብዙዎቹ የሚገለጹበት የኒውዮርካውያን ታሪክ ነው። የዛን ያክል ዞራን ማምዳኒ ቃል የገቡትን ለመፈጸም ግን ሊቸገሩ ይችላሉ የሚል ጥያቄም አብረው መነሳት ጀምረዋል። ለምሳሌ ቃል የተገባውን የከተማ አውቶብስ ለነዋሪው ነፃ ለማድረግ በዓመት 800 ሚሊዮን ዶላር መመደብ ያስፈልጋቸዋል። ከአምስት ዓመት በታች ላሉ ሕፃናት ሕክምናም ከ6 ቢሊዮን ዶላር በላይ በዓመት መመደብ ግድ ይላቸዋል። አዲሱ ከንቲባ ግን ይህንን ሀብታሞቹ ላይ ግብር በመጨመር እሸፍ ሸፍነዋለው ብለው ተነስተዋል። ከ1 ሚሊዮን ዶላር በላይ በዓመት የሚያገኝ የኒውዮርክ ባለሀብት ተጨማሪ የ2 በመቶ ታክስ ይጣልበታል ብለዋል። የኩባንያዎችና የድርጅቶች ዓመታዊ ታክስ ወይም ኮርፖሬት ታክስም በ11.5 በመቶ እንዲጨምር ይደረጋል ብለዋል። ይህን ለማስፈጸም ግን እቅዱ ወደ ኒውዮርክ ግዛት ህግ አውጪ ምክር ቤት ሄዶ በመጨረሻም በግዛቱ ገዢ መጽደቅ ይኖርበታል። አሁን ያሉት የግዛቱ ገዢ ኬቲ ሆኩል ደግሞ የዲሞክራቶቹ ፓርቲ አባልና የዞራን ማምድሃኒ ደጋፊ ቢሆኑም ግብር መጨመር የሚለውን ሐሳብ ግን አልደግፈውም ብለው በይፋ የሚናገሩ መሆናቸው ከንቲባው ከኒውዮርክ ነዋሪ ያገኙትን ድጋፍ ይዘው ለመቀጠል መንገዱን አስቸጋሪ ያደርግባቸዋል አስብሏል። ከምንም በላይ ግን የዚህኛው ምርጫም ሆነ የቅርቦቹ የሌሎች ግዛቶች ምርጫ ውጤት ግን ዴሞክራቶቹ ዳግም አቅም እያገኙ ለመምጣታቸው፣ ለሪፐብሊካኑ ያለው ድጋፍም እየቀነሰ ለመምጣቱ ማሳያ ነው አስብሏል። በቨርጂኒያ የዴሞክራቷ አቢጌል ስፓንበርገር ሪፐብሊካኑን አሸንፈው የግዛቱ ገዢ መሆን በኒውጀርዚም የዴሞክራቷ ማይኪ ሼሮል የግዛቱ ገዢ ሆነው መመረጥ ሁሉ በአንድ ዓመት ጊዜ ውስጥ ሕዝቡ ለትራምፕ አስተዳደር ያለው እምነት እየተሸረሸረ ለመምጣቱ